በጤናው ዘርፍ በማህበረሰቡ የሚነሳውን የመድኃኒት አቅርቦት ችግር ለመፍታት እየሰራ መሆኑን የገንዳውሃ ከተማ አስተዳደር ጤና ጥበቃ ጽህፈት ቤት አስታወቀ። በምዕራብ ጎንደር ዞን ገንዳውሃ ከተማ በማህበረሰቡ ተሳትፎ የማህበረሰብ መድኃኒት ቤት አገልግሎት ክፍት ሆኗል። ዘገባው የኤልያስ ጋሻው ነው። ሀይሉ ማሞ እንደሚከተለው ያቀርበዋል። ታላቅ የድል ዜና ነው። ከተማችን በመድኃኒት እጥረት ሲንገላታ ለነበረው የማህበረሰብ ክፍል በምዕራብ ጎንደር ዞን የገንዳዋ ከተማ አስተዳደር በጤና ተቋማት እያጋጠመ ያለውን የመድኃኒት አቅርቦት ችግር ለመቅረፍ የማህበረሰብ መድኃኒት ቤት አስመርቀው ለአገልግሎት ክፍት አድርጓል። መድኃኒት ቤቱ በህብረተሰቡ ተሳትፎና በከተማ አስተዳደሩ በጋራ ጥረት የተከፈተ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱልከሪም መሐመድ ተናግረዋል። ህብረተሰቡ ለመድኃኒት ግዢ የሚሆን ብር ወደ ሁለት ሚሊዮን ብር ከህብረተሰቡ ተዋጥቷል። የግንባታውን ደግሞ የከተማና መሰረተ ልማት ጽህፈት ቤት ከውስጥ ገቢው እንደ ፕሮጀክት አንድ ፕሮጀክት አድርጎ ይዞ ገንብቶ አጠናቆ ለህብረተሰቡ ያስረካበት ሁኔታ ነው ያለው። ማህበረሰቡ በመንግስት የጤና ተቋማት ማግኘት የማይችለውን መድኃኒት በተመጣጣኝ ዋጋ በቀላሉ የሚያገኝበትና 24 ሰዓት አገልግሎት የሚሰጥ ነውም ብለዋል። በቀጣይም አገልግሎቱን ውጤታማ ለማድረግ ማህበረሰቡ ተሳትፎ አጠናክሮ መቀጠል እንዳለበት አስገንዝበዋል። ከዚህ በኋላ ባለው ከጤና ተቋማት መድኃኒት የለም ሲባል ወደዚህ መጥተው የመግዛት እንደሚችሉ ማስተላለፍ እፈልጋለሁ። በቀጣይም በከተማ ደረጃ በርካታ ያዝናቸው ፕሮጀክቶች አሉ። በህብረተሰብ እያሳተፈ ነው የምንሰራቸው። እዛ ላይ ደግሞ ከአሁን በፊት የተሰራም ስራ ስላለ የቆሻሻ አገልባጭ መኪናም በህብረተሰብ ሰስፎ የተገዛው። ቀጣይም መንግስት የሚያመጣውን ፕሮጀክት እንደ ከተማ አስተዳደር በጎናችን ደግፉን ጥሪ ለማስተላለፍ ነው። የማህበረሰብ መድኃኒት ቤት መከፈቱ ሌሎች አጎራባች ወረዳዎች አገልግሎቱን እንዲጠቀሙ ምቹ ሁኔታ የሚፈጥር መሆኑን የከተማ አስተዳደሩ ጤና ጥበቃ ጽህፈት ቤት ኃላፊ ሲስተር ምግብ ፈንታ ተናግረዋል። ቀጣይ ሌሎች መድኃኒት ቤቶችን በመክፈት ለህብረተሰቡ በቂ አገልግሎት መስጠት እንደሚያስፈልግም ኃላፊዋ አስረድተዋል። ከዚህ ከነማ ፋርማሲ አንደኛ የዙሪያ ወረዳዎች እንዲማሩበት እንፈልጋለን አሁን ይሄ የዞን መቀመጫ ነው። የመተማ ወረዳን በለው የሌላ ወረዳ ሆስፒታል ላይ ሪፈር ተብሎ የሚመጣለ በተለይ የመተማ ወረዳ ለኛ ጎራባች ስለሆኑ ከኛ ነው የሚጠቀሙት። ለቀጣዩ ምን ይሻላል የሚለውን ይሄ መድኃኒት ቤት ብቻ በቂ አይደለም ብለን የምናስብ የተከፈተው የማህበረሰብ መድኃኒት ቤት በቀላሉ መድኃኒት እንዲያገኙና ወጫቸውን እንዲሁም ጊዜያቸውን እንደቆጠበላቸው የአካባቢው ነዋሪዎች ተናግረዋል። ታካሚው በቶሎ መድኃኒቱን አግኝቶ ከህመሙ እንዲድን የሚገለገልበት ያ ማለት ከዚህ ገንዳውሃ ከተማ ሲጠፋ ጎንደር፣ ባህር ዳር እስከ አዲስ አበባ ድረስ የጉልበትና የገንዘብ ኢኮኖሚ ድካም ያንን ያንን ብዙ ነገር ቀንሷል። ሆስፒታልም ሂደን ጤና ጣቢያ ሂደን በቃ መድኃኒት እጥረት አለ። ለግል ፋርማሲ ነው ጠቅላላ እንትናችን የምናስረክብ ገንዘባችን። ስለዚህ አሁን ግን ይሄ በጣም ተመጣጣኝ በሆነ ሁኔታ ከሆስፒታልም ከጤና ጣቢያም የሌሉ መድኃኒቶችን እዚህ ስለሚገኙ ለህብረተሰቡ ትልቅ እፎይታ የሚሰጥ ነው። በቀጣይም የማህበረሰቡን ችግር ለመፍታት ተጨማሪ መድኃኒት ቤቶች እንደሚያስፈልጉና ለዚህም ተግባር የማህበረሰቡና የአጋር አካላቶች ተሳትፎ አስፈላጊ ነው ተብሏል።